ተቸገረኝ ብልሃት፣ ታውራ ወሬ ጓዝህን ይዘ ግባ ቃጥባሬ፣ እንዳለሄ በአዳም ልኮ የቸገረው ሰው አላህን ነው የሚለምነው ካለበት ሆኖ፣ የቃጥባሬን ሼክ የአብሬትን ሼክ አይለምንም። እና እንዴት ነው ቆራጥ ማን ሆነው? በተውሂድ ላይ ወላሂ፣ በተውሂድ ላይ ሲርየስ ያልሆነ ሰው ይጎዳል፣ ሁለት ሀገር ይጎዳል፣ ሁለት ሀገር ጥፋት ላይ ነው። ተውሂድ የሁሉ ነገር መሰረት ነው። ተውሒድን ያልያዘ ሰው ምንም ነገር የለው፣ እስልምና የለው። እንደገና ደግሞ አላህ ይምራንና ሚዲያ ላይ መጥተው ያላህን ስምና ባህርያት ለራሱ ያጸደቀውን ደግሞ የሚቃወሙ ሰዎች አሉ። ልብ በሉ፣ አላህ በእኛ ጭንቅላት የምንቀርጸው ጌታ አይደለም። የነገረንን እንይዛለን። ያልነገረንን እኛ በራሳችን ተመራምረን ልንደርስበት አንችልም። ለምን? ጌታ አላሁ ስብሐነ ወተዓላ በምድር ላይ ያየ ስለሌለ ከቅያማ በፊት አይታይም። የእኛ ጌታ ነቢዩ ሰለላሁ ዐለይሂ ወሰለም ሂጃብሁ ኑር አሉ። እሱ እኮ በግርዶ ተጋርዷል አሉ። መቼ ነው የሚታየው? አላህ ከሚያዩት ያደርገን። የቅያማ ቀን ነው። ስለዚህ የአላህ ባሪያዎች ወይ ከእኛ ምን ይጠበቃል ሲሪየስሊ ጉዳዮችን አጥንተን በእውቀት መያዝ ይገባል። ምሳሌ ተውሒድ ምንድን ነው? ሽርክ ምንድን ነው? ሱና ምንድን ነው? ቢድዓ ምንድን ነው? ዝሙት ምንድን ነው? ትክክለኛው ትዳር ምንድን ነው? ኒካህ በምን ይመሰረታል? ኒካህ በምን ይፈርሳል? እንዲህ ያለን እያንዳንዱን ጉዳይ ጠይቀን ማንሰራ ከሆን እንጎዳለን። ምሳሌ ሰሞኑን በጣም ትልቅ ጭቅጭቅ ያስነሳ ነገር አለ። እሱም ምን ሆኖ ተገኘ? በኢንተርኔት ትዳር ማፈላለግ ይቻላል ወይስ አይቻልም የሚል ተነሳ። በዚህ በኩል ያሉ ወንድሞች ይፈቀዳል አሉ። በዚህ በኩል ያሉ ወንድሞች በፍጹም ይሄ አይፈቀድም፣ ክልክል ነው አሉ። አሁን በዚህ ሰዓት አቋም ብሎ የያዘ ሰው ድርቅ ብሎ መሄድ እኮ አይደለም። አንዱ ያላየውን ሌላው ያያል። ማስመር ያለብን ነገር እኛ መልካም ያልነው ነገር ሁሉ መልካም ነው ማለት አይደለም። እኛ በልባችን ስለተመኘን ብቻ አንድ ነገር መልካም አይሆንም። ጉዳቶች ይዞ ሊመጣ ይችላል። ዛሬ ለምሳሌ ቀላል ነገር ልንገራችሁ፣ አርቲፊሻል ኢንቴሊጀንስም ይባላል። ለሱ ጽሑፍ ጽፋችሁ ትልኮለታላችሁ። እሱ በድምጽ አንብቦ ሰው አስመስሎ ሰው ነው የሚያነባው፣ የሚመስላችሁ ማሽን ነው የሚያነባው። የነ ኢብን ባዝ ከ10 ከ15 አመት በፊት የሞቱት ዑለማ ቴክስት ተሰጠው የእሳቸው ፈትዋ አስመስሎ ሌላ ፈትዋ ተለቀቀ። ከሳቸው ከ10 ምና ምና አመት ሞት በኋላ ማለት ከ20 አመት ሞት በኋላ ማለት ነው። ይሄ ከሆነ ልብ በሉ። ዛሬ የሆነ ሰው ገብቶ ጥሩ ፐርሰናሊቲ እኮ ማሳየት ቀላል ነው። ማንነቱ ማይታወቅ ላይ ሰግድ ይችላል ምን ላይል ይችላል። ሙስሊም እህቶችን የትም ቦታ ማደን የማይችለው ሰውዬ አረ በኦንላይን እኮ ባልና ሚስት እኮ እናገናኛለን በነፃ ያሉ ሰዎች አሉ ሲባል እዛ ሄጅ እስቲ ደግሞ ትንሽ ፈታ ልበል ይላል። ሴት እህቶቻችን ቁም ነገር አስበው ነው የሚመጡት ኢቭን ንጽጽር ላይ የሚሰሩ ክርስቲያኖች እኮ ሊሆኑ ይችላሉ። ንጽጽር ላይ የሚሰራ ሰው ስለ እስልምና ወይም ስለዛ እሱ መልስ ሊሰጥበት ስለሚፈልገው ሃይማኖት የሆነ ነገር ያውቃል። ገብቶ አሰላሙ ዓለይኩም አያትል ኩርሲ ላይ እንደሚለው እኔ እኮ አያትል ኩርሲ በጣም ትመቸኛለች፣ ከቁርዓን አንቀጾች ሁሉ እኮ አንደኛው አሷ ናት ምናምን ብሎ ሴት እህቶቻችንን ከቀረቡ በኋላ ሌላ ነገር ውስጥ ቢገባ ማን ነው ተጠያቂው? ነቢዩ ሰለላሁ ዓለይሂ ወሰለም አንድ ሴትና አንድ ወንድ ለሴት ልጅ መሐረሟ የእሷ ጠባቂ በሌለበት እንዳይገናኙ ብለዋል አሁን ግን ምንድን ነው እየሆነ ያለው ሚዲያ ላይ ወንድና ሴትን ምሳሌ አሁን እንግዲህ አፉ በሉኝ ስም ልጠራ ነው አስያለች እና የአስያ ግሩፖች አሉ ይህን ስራ እንሰራለን የሚሉ አስያ ትዳር ቢኖራትም እኔም ትዳር አለይ ለምሳሌ እኔና አስያ ግን ለብቻችን የሆነ ነገር ውስጥ ከሆን ሁለታችንም ትዳራለን የሚለውን አስምሩበት። ሁለታችንም አጅንቢ ስለሆን፣ ግን ወንጀል ውስጥ እንወድቃለን። ወንጀል ነው። ለብቻ ገለል ማለት አንችልም። ልብ በሉ፣ ልብ በሉ። እኔም እሷም ባለትዳር ከመሆናችን ጋር ዛሬ ወንድና ሴት የማይተዋወቁ ሚዲያ ላይ ሁለት ወንድና ሴቶችን ስታገናኝ ያ ወንዱ ለአስያም ጭምር ምን ነው? አጅነብዩ ነው የሚሆነው። ለምን አስያ አሚር ተደርጋ አልተመረጠችም? የሸሪዓ ቃዲ ዳኛ ብቻ ነው የኡማው ምን የሚሆነው ሐላፍትና ወስዶ በደንብ ተረዱኝ፣ ይሄን ነጥብ። የሸሪዓ ዳኛ የሆነ ሰው ከሆነ ግን ምን ይሆናል? ሐላፍትና ወስዶ አባት የሌላቸው ማጋባት ይችላል። አዲስ ሰለምቴዎችን ማጋባት ይችላል። ባሏ አልፈታ ብሎ በጣም ያስቸግራትን ሴት ማፋታት ይችላል። ሀከዛ ገብቷቸዋል አይደለም? ከዛ ውጭ ሌላ ሰው ይሄንን ሀላፍትና መውሰድ አይችልም። ለዛ ነው ቅድም ምን ያልኩት መልካም የተመኘ ሁሉ መልካምን ያገኛል ማለት አይደለም። ምን ሲባል ስለሰማ ሆኖ እናጋባ አልን። እንቺ ምን አዲስ ነገር አመጣን? ይሄን እንዴት ይከለከላል ሚሉ ወንድምና እህቶች ስላሉ ማለት ነው። ሁለተኛ ይሄው ሚዲያ ላይ አንድ ወንድም እኔ በስምም አላውቀውም፣ ከዚህ በፊትም በአካል ተገናኝተን አናቅም። ጉዳዩን ሳናጣራ ማውራት የለብንም። ነገር ግን ሰዎች ደግሞ ማስረጃ አለን እያሉ፣ ከአስያ ጋር አብሯት ያለው ወንድ ማለት ነው፣ ገንዘብ ጠይቋል፣ እንዲህ አድርጓል፣ ገንዘብ አምጡ ብለዋል፣ አባል ትሆናላችሁ። ምን አስፈለገ አባል መሆን፣ በነፃ አጋባለሁ ከተባለ በኋላ የዚህ የዚህ ድርጅት አባል ለመሆን መቶ መቶ ሺ ብር አዋጡ ተብለናል ያሉ ሰዎች አሉ። ያው ማስረጃ ቢፈልግም ምንድነው ማስረጃ ቢፈልግም እንደ ሸሪ አደል የምናወራው ልጅቷ መቶ ሺ ብር ጠይቆኛል ብትልም ወይ ምስክር ወይ የድምፅ ፋይል ወይ የመሳሰለው ወይ ራሱ ካላመነ በቀር እውነት አድርጎታል ብሎ ደግሞ እሱን መውቀስ አይቻልም። ነገር ግን እንዲህ አይነት ባንዴ ጋጠ ወጥነትን የሚያስፋፋ የመሳሰሉት ጉዳዮች ካሉ የሰው ልጅ ቆም ብሎ ሊታቀብ ይገባዋል፣ እና በትክክለኛው መንገድ ብቻ ነው ሊኬድም ይገባው። ምድር ላይ አንዱ አንዱን ያጋባል። ለምን ሰዎቹ ራሱ ስለሚታወቁ የልጅቷ ቤተሰብ ስላለ መሐረም ስላለ በዚህ መልክ መጋባት ይቻላል፣ ማጋባትም ይቻላል። ትልቅ አጅር ያስገኛል። ከዛ ውጭ ግን ያሉት መንገዶች በጠቅላላ ችግር ውስጥ ስለሚፈጥሩ ችግር ነው። ሌላ ለወንድም የሙባረክም ሆነ ለሌሎች ወንድሞች መምከር ምፈልገው ምክር አለ። እሱ ምንድን ነው? መተዋል እያሉ ነው፣ ግን እያየውት አደለም። እንሻ አስገባዋለሁ፣ ቀጥል፣ አፉ በላኝ። ትላንት ለምሳሌ አሁን አንተም ከአስያ ጋር ጓደኛ ነበርክ። ጓደኛ ስትሆን ከዚህ በኋላ ላለውም ነው። እኛ በእስልምና አሁን የተቸገር ነው። ምንድን ነው አቋም የሌላቸው ሰዎች በስተው ነው። ሀቅ አንድ አቋም ነው ሊኖራት የሚገባው። አሲያ ዛሬ አይደለም ማጥፋት የጀመረችው ቆይታለች። በጥፋት ላይ ጥፋት፣ በጥፋት ላይ ጥፋት፣ በጥፋት ላይ ጥፋት ግን ወይ ተመክራ ካልተመለሰች አሁን ነው እኮ በአንድነት ሰው ሁሉ ቆፍጠን ያለባት እንጂ አንድ አቋም ተይዞ አጥፊዎችም በአጥፊነታቸው መመከር ያለባቸውም እየመከሩ ምን ማድረግ፣ ሐቅ የበላይ እንደሆነች ቀና ብላ ነው መሄድ ያለባት። ገስት ላይ የምትጋብዙትን ሰው ዕውቁ ፈናው። ዛሬ ትንሽ ፈታ ማለት እንፈልጋለን ይባላል። የሆነ ሰው ይጠራል። ሰዎች የተቋ ደረጃቸው ይለያያል። አላህም ባከበር ነው ልክ ነው የሚያከብረን እንጂ፣ ዛሬ እገሌ ይመጣል፣ እሱኮ በጣም ጨስ ያለ ነው ፌመስ ነው፣ ግን አቂዳው ምንድን ነው ሲባል በጣም ከባድ አቂዳ ላይ ያለ በመንዙማ ሽርክ የሚጨፍር ነሽዳ ምናምን የሚል አመፅ የሚያስፋፉ ሴቶች ወንዶች፣ ሴቶች ሚዲያ ላይ ከመጡ ይሄ እኔን እኮ ይሄው ስንት ዘመን ሙሉ ፊትህን ካላየሁት ብሎ ያስገደደኝ ሰው የለም። መልእክቱ ግን ይደርሳል። የሴት ደግሞ ሲሆን የሚታየው ፊት የባሰ ነው። ሴቶቹ በፊልተር ይወጣሉ። በፊልተር እኛ ፋራዎች አይደለንም፣ የከተማ ልጆች ነን። በተጨባጭ ፊታቸው ምን እንደሚመስል የኢትዮጵያዊ ሴቶች ያስታውቃሉ? በፊልተር ይወጣሉ። ሰው ፈተና ውስጥ ይጥላሉ። ወንጀል ያስፋስፋሉ። እንዲህ አይነት ሰዎችን እንዴት ነው የምትጋብዙት? ወንድሞችን፣ ሚዲያውንስ እንዴት ነው ለሀቅ የበላይ መሆኛ ማንጠቀመ? ስለዚህ ከዚህ በኋላ ትልቅ እርማት ያስፈልጋል። አላህ ሊፈራ ይገባል። ሀቅ ብቻን የበላይ እስኪሆን ድረስ ተከታታይ ትምህርቶችን ልትከታተሉ ይገባል። ሀዲት ማወቅ አለባችሁ። ከቁርአን ተፍሲር በመጠኑ ማወቅ አለባችሁ። ከአቂዳ ኪታቦች ከስር ጀምሮ መቀራት አለባቸው። ዛሬ እኮ በድፍረት ሰዎች ቲክቶክ ላይ መጥተው ክርስቲያኖች አሁን እኛ የምንለያቸው ክርስቲያኖች አንድም ሶስትም ነው የሚል የስላሴ እምነት ስለሚያምኑ ነው አደለ? የእነሱን ክህደት ብለን ስናበቃ በሙስሊም ስም ግን ጥምጣም ጠምጥመው ቲክቶክ ላይ ቪዲዮ የተለቀቀላቸው ሰዎች አሉ። ሰውየው ምን ይላል? እቅም እቅምና መርቀን ስል አለ። እቅም እቅምና መርቀን ስል አላህ ያደርገው የሚለውን እቶና አድርጌዋለሁ ዋለሁ ላለው አለ። አላሁ አክበር! ምክንያቱም አለ ዋሪሶች ነን፣ ወራሾች ነን አለ። ሲሶ ተሰተናል አለ። ሲሶ ማለት ምን ማለት ነው? አንድ ሶስተኛ ማለት ነው። ከአላህ ስልጣን አንድ ሶስተኛው የእኛ ነው። አላህ ያርገው የሚለውን እቶውና ቃም ቃም ቃም አድርጌ ስመረቅን ይሁን ላለው ሆኖ አገኘዋለሁ አለ። ይሄ ቲክቶክ ላይ ተለቋል። የሽርክ ሰዎች ሌት ተቀን ሴት አይቀራቸው ወንድ አይቀራቸው ሪያክት እያደረጉ ጭራሽ ምን እስኪባል ድረስ ወንድሞቻችን ዳዕዋ አድርገው የሚያሰልሟቸውን ወንድምና እህቶቻችን አዳዲሶቹን፣ ምን ለውጥ አለው ከጣዖት አምልኮ ወደ ጣዖት አምልኮ ነው የመጡት አልሰለሙም እስከመባል ድረስ እዚሁ ቲክቶክ ላይ ነው የሚባለው። ቢያንስ ሼር በመደራረግ እንኳን የሚለቀቁ ሐቆችን ላይክ በማድረግ ሼር በማድረግ ዳዕዋው ማሰራጨት እየተቻለ እኔ ሀቂቀተን ነገ ሞተን እንዳንጠየቅ፣ ቅድም ስለ ቀብር አንስቻለሁ። ለዛች ለብቸኛ ቤታችን ብንሰራ በጣም ወሳኝ ነው ብዬ ገምታለው